በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰኞ ውዳሴ አምላክ የአምላክ ምስጋና አምላኬ ሆይ ሰውሬ የሰራሁትን ሁሉ ኃጢአት አንተ ታውቃለህ። ኩላሊትንም ልቦናንም የምትመረምር አንተነ ሰውሬ የሰራሁትን የስራዬን ክፋት አንተ ታውቃለህ። ክፉ ስራዬን አይተ በእኔ ለመፍረድ የማትቸኩል ከተላይ የማታዋርደኝ አንተነ በወደኩም ጊዜ አካሄዴን የማታዋርድ አንተነ በጎ አድራጊ ቅርባ ይሁን አትቸኩልም። አንተስ ጎስቁልናዬን አይተ ታገስከኝ መመለሴንም እየጠበቅ ትዕግስትህን አበዛህልኝ። እኔ ከእንቅልፌ ነቅቼ ይቅርታህን ስፈልግ ወደ አንተ ገሰገስኩ። ንስሐ የሚገባውን ሰው ንስሐውን እንድትቀበለው አውቄ ባለኝታ ጸነቼ ወደ አንተ ገሰገስኩ። የተናኩኔ ድሃ እለምንሃለው ከመውደቂ ታነሳይ ዘንድ ኃጢአቴንም ትተላለፋት ዘንድ ንስሐይንም ትቀበለይ ዘንድ ከማዕረጊያ ወርዶ ስለ ጣለኝ ጠላቴ እንዳይመካብኝ፣ ሳትነፍግ ሳትሳሳ የምትሰጥ በጎ አሳቢ ቸር ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ አንተ በታመነ ቃልህ በክብሮ ወንጌልህ እሹ ታገኛላችሁ ለምኑ ይሰጣችኋል፣ ብለ ተናግረሃልና። አቤቱ ችግረኛ ደሃ የምሆን የእውነተኛ ነገርን አለኝታ ተቀብዬ በቃለ ጸንቼ ኃጢአቴን አምኜ እየማለድኩ እነሆ በፊት ቆሜያለሁ። አምላኬ መድኃኒት የኢየሱስ ክርስቶስ ሆይ አለኝታዬን ቆርጠህ እንዳታሳፍረኝ እለምንሃለሁና በደካማነት የራርተህ ኃጢአቴን ይቅር ትለኝ ዘንድ ፊትህም ከእኔ እንዳትመለስ ጸሎቴን አፍራ እንዳትመለስ። ያን ጊዜ አንተን ለመለመን የማልበቃ ሀጥ በደለኛ ሆኗለሁ ያደፍኩ የረከስኩ ነኝና፣ ነገር ግን በይቅርታና በቸርነት ብዛት የፍጥረትህን እርቅና መዳን በመውደድህ ነገሬን መልስልኝ፣ ልቅሶዬን ተቀበለኝ። ጌታዬ ፈጣሪ ሆይ የስራዬን ክፋትና የኃጢአቴን ብዛት አይተህ እንባዬን ተቀበል። እንደ እውነተኛ አለይታ በክቡር ስምህ እንደ ማመኑ ይደረግልኝ እንጂ የነጻች እጅ ስራ የምሆን እኔ ከባሮች ወገን ነኝና እኔም በክቡር ምሳሌ በመልክህ ተፈጥሬ ያለሁና በጥበብህ ከፈጠርካቸው ከባሮችም ወገን ስለሆንኩ፣ ስለዚህ ደፍሬ የረከሰች አንደበቴን ገልጬ ለምንሃለሁ። ኃጢአቴን ይቅር ትለይ ዘንድ ንሳይን ትቀበለይ ዘንድ ጽኑ ስልጣንን ካህድነት ያለ ቸር ሆይ ጐስቋላ ድሃ የመሆን እኔ በይቅርታህ አድነኝ፣ በቸርነት ታደገኝ። የበዛ ኃጢአቴና በደሌን አረቅልኝ፣ እኔ ተከስኩ በደለኛ ነኝና። አቤቱ በምለምንን ጊዜ ፊትህን ከእኔ ከባሪያህ አትመልስ። አቤቱ ወዳንተ በለመንኩ ጊዜ ይቅርታህን አታርቅብኝ። የጌቶች ጌታ የንጉሶች ንጉስ ሆይ ወደ አንተ የሚመለሱትን እርቅ ትወዳለህ፣ የስጋና የነፍስን ድህነትም ትወዳለህና። ጌታ ኢየሱስ ክርስቶስ ሆይ የቀናች ሃይማኖትንና እውነተኛ መመለስን ስጠኝ። የጠራች ንስሐን ስጠኝ። የጠራች ንስሐንም ትሰጠኝ ዘንድ እለምንሃለሁ። የሚጠሩኝ ጠላቶቼ ከክፉ አጋንንት ድንገት በሚመጡበት ጊዜ አድነኝ። ነፍሴን ከስጋዬ በምትለይበት ጊዜ ወደ አንተ አቅርበኝ እንጂ ካንተ ወደ ሌላ አሳልፈህ አትስጠኝ። ሁሉ የሚቻል ፈጣሪ ሆይ ጠላቶቼ አታሰልጥናቸው፣ አታሰናብታቸውም። ፈጣሪ ጌታ ያዛኝ፣ ይቅር ባይ፣ የይቅርታና የቅንነት መዝገብ እግዚአብሔር ሆይ ሕይወትን የምትሰጥ በጎ ነገርን የምትወድ አንተ ነህ። ስለዚህ ከክፉ ጠላቶቼ አድነኝ። እነሱን ከመፍራት የተነሳ ነፍሴ ትንቀጠቀጣለችና ያለ ክቡር ስምህና ያለ አንተ ለዘላለም ድህነት የለኝም። አሜን። በእውነት የዳዊት መዝሙር። አቤት በቁጣህ አትቅሰፈኝ በመቅሰፍትህም አትገስጸኝ። አቤቱ ድዊ ነኝና ይቅርበለኝ አጥንቶችም ታውከዋልና ፈውሰኝ። ነፍሴን ፈጽማ ታወከች። አቤቱ አንተስ የምትታገስ እስከ መቼ ነው? አቤቱ ተመልሰ ነፍሴን አድናት፣ ስለ ቸርነትም አድነኝ። በሞት ጊዜ የሚያመሰግን የለምና፣ በሲኦል የሚያምንብህ ማን ነው? በትካዜ ደክም ያለው፣ ሌሊቱንም ሁሉ አልጋዬን አጥባለሁ፣ ምንጣፌንም በእንባዬ አራስኩ። ዓይኔም በሀዘን ተበላሸች፣ በጠላቶችም ሁሉ ዘንድ አረጀሁ። ዓመፅን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልቅሶዬን ቃል የልቅሰን ቃል ሰምተዋልና፣ እግዚአብሔር ልመናዬን ሰምተዋልና፣ እግዚአብሔር ጸሎቴን ተቀብሏል። ጠላቶች ሁሉ ይፈሩ ይዋረዱ፣ ወደ ኋላቸው ይመለሱ ፈጽመው ይዋረዱ። ወስብሐት ለእግዚአብሔር